40% ታላቅ ቅናሽ በመሃል ሳር ቤት በ640200 ብር የካሬ ዋጋ ቴምር ፕሮፐርቲስ የመኖሪያ አፓርትመንት ቤቶችን እየሸጠ ይገኛል። አሊያም ደግሞ በ10% ቅድመ ክፍያ በትክለ ሃይማኖት ሊሴና አያት በተለያዩ የካሬ አማራጮችና ዋጋ ይዞላችሁ መጥቷል። እንዲሁም በተጨማሪ በ9000 ብር ቅድመ ክፍያ የንግድ ሱቆችን በመሃል ፓሳ እየሸጠ ይገኛል። ለበለጠ መረጃ ከስር ባለው ስልክ ይደውልልን። ቴምር ፕሮፐርቲስ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩው ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ስድስት ሺህ ደርሳሉ የተባሉ ኢትዮጵያውያን ዜጋዎች በሞዛምቢክ ታግተዋል ተባለ። በዛምቢያም ቁጥራቸው ይፋ ያልሆነ ኢትዮጵያውያን በእስር አሉ ተብሏል። ኢትዮጵያውያን በተገደሉበት የየመኑ የአየር ድብደባ ጥቃት ምርመራ እንዲደረግ አምነስቲ ጠየቀ። ድምፃዊት ዘቢባ ግርማ እጅግ ተስፋ አስቆራጭ ጊዜያትን እንዳሳለፈች ገለጸች። ከምን ጋር በተገናኘ ነው ዝርዝር አለን። ታንዜኒያ ዶላርና ዩሮን ጨምሮ የውጭ ሀገር ገንዘቦች በሀገር ውስጥ ግብይት ጥቅም ላይ እንዳይውሉ አዘዘች። እነ ፕሬዚዳንት ኢብራሂም ትራውሬ በፊት አውራሪነት የሚመሩት የሶስቱ ሀገራት ጥምረት ቃል ኪዳኑን በመዝሙር አሰረም። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ስድስት ሺህ ይደርሳሉ የተባሉ ኢትዮጵያውያን ዜጋዎች በሞዛምቢክ ታግተው ይገኛሉ ተብሏል። እነዚሁ ታግተዋል የተባሉት ዜጋዎች ወደ ሀገር ለመመለስም የገንዘብ እጥረት ገጥሟቸዋል ሲል የሴቶችና ማኅበራዊ ጉዳይ ሚኒስቴር ይፋ አድርጓል። የሚኒስቴሩ የሰዎች ዝውውር ማስተባበሪያ የተመላሽ ዜጋዎች ክትትል እንዳስታወቀው በሞዛምቢክ ከሚገኙ ስድስት ሺህ በላይ ኢትዮጵያውያን በተጨማሪ ቁጥራቸው ይህ ነው ያልተባሉ ኢትዮጵያውያንም በተመሳሳይ ሁኔታ በዛምቢያ እስር ቤቶች እንዳሉም ጠቅሷል። በስር ላይ ይገኛሉ የተባሉት ኢትዮጵያውያኑ የሰብአዊ መብት ጥሰት እያጋጠማቸው እንደሚገኝ መረጃው ለሚኒስቴር መስሪያ ቤቱ እንደደረሰው ይፋ አድርጓል። መንግስትም ለጉዳዩ ምላሽ ለመስጠት በጥረት ላይ ይገኛል የተባለ ሲሆን የሚያስፈልገው የትራንስፖርት ወጪም ከፍተኛ ስለሆነ ይህንን ከሚሸፍኑ አጋር ድርጅቶች ጋር ንግግር ላይ እንዳለም ተመላክቷል። በዚህ ወቅት ወደ ሀገር የሚመለሱ ዜጎች ቁጥር ከፍተኛ ሆኗል የተባለ ሲሆን መንግስት ከስደት ተመላሽ ለሆኑ ዜጎች ማቋቋሚያ የሚሆን በሚል ከያዘው በጀት ጋር አለመጣጣም እንዳለም ነው የተሰማው። ከዚሁ መረጃ ጋር በተገናኘ በሁለት ሳምንታት ጊዜ ውስጥም በማይናማር በታጣቂዎች እጅ የነበሩ 477 ኢትዮጵያውያን ዜጋዎች መመለሳቸውን የተመላሽ ወላጆች መግለጻቸውን የተሰማው ወደ ሦስት መቶ የሚደርሱ ሌሎች ኢትዮጵያውያን የአውሮፕላን ትኬት መቁረጥ ያልቻሉ ዜጎች አሁንም በማይናማር እንደሚገኙ ተመላክቷል። እነዚሁ ዜጋዎች መቼና እንዴት ይመለሳሉ የሚለው እስካሁን አልታወቀም። ባለፉት ሶስት ዓመታት ጊዜ ውስጥ ከ300 ሺ በላይ ኢትዮጵያውያን ከሳውዲ አረቢያ፣ ከሱዳን፣ ከየመን፣ ከቤሩትና ከሌሎች አገራትም ተመልሰዋል ነው የተባለው። ኢትዮጵያውያን በተገደሉበት የየመኑ የአየር ድብደባ ጥቃት ምርመራ እንዲደረግ አምነስቲ ጠይቋል። አሜሪካ በፈጸመችው በዚህ ጥቃት ኢትዮጵያውያን መገደላቸው ይታወሳል። ኢትዮጵያውያንና ሌሎች ስደተኞች የተገደሉበት የየመኑ ጥቃት ላይ ምርመራ እንዲደረግበት ነው አምነስቲ ኢንተርናሽናል የጠየቀው። አሜሪካ በሚያዚያ ወር ላይ በሰሜን ምዕራብ በሚገኝ በየመን የስደተኞች ማቆያ ላይ የአየር ድብደባ ፈጽማ በርካቶች መገደላቸው ይታወሳል። አሜሪካ የፈጸመችው ጥቃት በዓለም አቀፍ ሰብዓዊነት ሕግ ጥሰትነት ምርመራ ሊደረግበት እንደሚገባ ነው አምነስቲ ባወጣው መግለጫ የጠየቀው ጥቃቱ በደረሰበት ካምፕ ውስጥ 115 አፍሪካውያን ስደተኞች እንደነበሩና ከነዚህ ውስጥም ስልሳ ስምንት የሚሆኑት መገደላቸውንና ብዙዎችም መቁሰላቸው በወቅቱ ዘግቦ ነበር። ከሟቾቹ ውስጥም አብዛኞቹ ኢትዮጵያውያን እንደነበሩ ይታወሳል። በወቅቱ ቢቢሲ ሰርቶት በነበረ ዘገባም ሶስት የአንድ ቤተሰብ አባላት የሆኑ ኢትዮጵያውያን ስደተኞች በአየር ድብደባ ጥቃቱ ህይወታቸው እንዳለፈም መዘገቡ ይታወሳል። ድምፃዊት ዘቢባ ግርማ ከሰሞኑ ይፋ ያደረገችውን የሙዚቃ ስራ ለማጠናቀቅ ብዙ ተስፋ አስቆራጭ ጊዜያትን አሳልፊያለሁ አለች። ዘቢባ ግርማ አዲስ ከሰራችው አልበም ጋር በተገናኘም ተስፋ መቁረጥ፣ እንዲሁም ባልጀመርኩት እስከ ማለት የደረሰ ስሜት ተሰምቷት እንደነበር ነው የተናገረችው። እንደምንም የተሰኘውና የመጀመሪያዋ የሆነው የሙዚቃ አልበም ብዙ ችግሮችና ተስፋ አስቆራጭ ጊዜያቶች እንደነበሩበት ከኤፍኤም አዲስ 97.1 ጋር በነበራት ቆይታ ገልጻለች። ድምፃዊት ግርማ ምን ነው ባልሰራሁት ብዬ ተቆጨሁባቸውና የማይታለፉ መስለው የታዩኝ ጊዜያቶችም ነበሩ ብላለች። በቤተሰቧና በዙሪያዋ ባሉ ሰዎች እገዛ ምክንያት አልበሙ እውን መሆን ችሏልም ነው ያለችው። እንደምንም ስትል በሰየመችው አልበም ውስጥ አንጋፋ እና አዳዲስ ባለሙያዎች በስራው ላይ ተሳትፈውበታል። እንደምንም የተሰኘው የድምፃዊት ዘቢባ ግርማ የመጀመሪያ አልበም ከተለቀቀ ከሳምንት በላይ ሆኖታል። በተመሳሳይ መረጃ ደግሞ ድምፃዊት ሃይማኖት ግርማ ጅንኑ የተሰኘ የሙዚቃ አልበም የፊታችን አርብ ይፋ አድርጋለሁ ብላለች። በነ ኦማሄሬ ሙዚቃዋ የምናውቃትናም ከዘጠናዎቹ ተወዳጅ ድምፃ ያን መካከል አንዷ የሆነችው ድምፃዊት ሃይማኖት ግርማ አዲስ አልበም ይዛ መታለች። ድምፃዊት ሃይማኖት ግርማ ከዚህ ቀደም ሶስት የሙዚቃ አልበም የሰራች ሲሆን በእነዚህም ስራዎች ተወዳጅነትን ማግኘት የቻለች አርቲስት ነች። አሁን ደግሞ በአንጋፋ ባለሙያዎችና ከፍ ባለ የጥራት ደረጃ ተሰርቷል የተባለውን ጅንኖ የተሰኘ የሙዚቃ ስራም የፊታችን አርብ ለህዝብ ይፋ አድርጋለሁ ብላለች። አልበሙን ሰርቶ ለማጠናቀቅ አንድ ዓመት እንደወሰደም ተሰምቷል። ድምፃዊ ደሜ ሉላ አልበሙን ፕሮዲውስ እንዳደረገውም ታውቋል። ከ60 ዓመታት በላይ ሥራ ላይ የነበረው የውጭ ዜጎችን የማይንቀሳቀስ ንብረት ባለቤት እንዳይሆኑ የሚከለክለው አዋጅ ሊሻር ነው ተብሏል። የኢትዮጵያ መንግሥት ለ65 ዓመታት ያህል የውጭ አገር ዜጎች የመሬት ባለቤት እንዳይሆኑ የሚያደርግ አዋጅ ጥሎ ነበር። ይህንን ሕግ የሚሽር አዲስ አዋጅ ነው ወደ ህዝብ ተወካዮች ምክር ቤት ረቂቁ ቀርቧል የተባለው ይህንን ማድረግ ያስፈለገው የውጭ ባለሀብቶች በኢትዮጵያ የውጭ ካፒታልን ስራ ላይ እንዲያውሉ ለማበረታታት እንደሆነም ተመላክቷል። በተጨማሪም የቤት ልማትና ተደራሽነትን ይበልጥ ማነቃቃት፣ እየሰፋ የመጣውን የመኖሪያ ቤት ፍላጎትና አቅርቦት ሚዛን በተገቢ መንገድ ለማስጠበቅ ይረዳልም ተብሏል። የውጭ ዜጋዎች የማይንቀሳቀስ ንብረት ባለቤት ለመሆን መመደብ ያለባቸው አነስተኛ የገንዘብ መጠንም በዚሁ በረቂቅ አዋጁ ላይ ሰፍሯል። የማይንቀሳቀስ ንብረት ባለቤት ለመሆን ማንኛውም የውጭ ዜጋ የሊዝ ሙሉ ዋጋውን ጨምሮ ለአንድ መኖሪያ ግንባታ ሙሉ ዋጋ ወይም ለመኖሪያ ቤት ግዢ የሚወስደው የገንዘብ መጠን ከአንድ መቶ ሃምሳ ሺህ ዶላር ያላነሰ መሆን አለበት ይላል። በተጨማሪም የማይንቀሳቀስ ንብረት ባለቤት ለመሆን ከተዘረዘሩ ቅድመ ሁኔታዎች መካከል የወንጀል ሪከርድ የሌለበት መሆን እንደሚገባው ሰፍሯል። በመጨረሻም ታንዜኒያ ለሀገር ውስጥ ግብይት የውጭ ሀገር ገንዘቦችን መጠቀም ከለከለች። ዶላር ዩሮና ፓውንድን ጨምሮ በታንዜኒያም ለሀገር ውስጥ ግብይት መዋል አይችሉም ነው የተባለው። ሁሉም የሀገር ውስጥ ግብይቶች በሀገሪቱ የታንዜኒያ ሺሊንግ ብቻ እንዲከናወን ተወስኗል። በሀገሪቱ ውስጥ የሚገኙ ሁሉም የቢዝነስ ተቋማት ለግብይት የታንዜኒያ ሺሊንግን ብቻ አገልግሎት ላይ መዋል አለባቸው ነው የተባለው። የውጭ ሀገር ጎብኚዎች ገንዘባቸውን ህጋዊ ፈቃድ በተሰጣቸው የምንዛሬ ሱቆች ለውጠው መገልገል እንደሚኖርባ እንደሚኖርባቸውም ተመላክቷል። ሶስቱ የምዕራብ አፍሪካ ሀገራት የጋራ መዝሙር ይፋ ማድረጋቸው ተሰማም። የዓለም መነጋገሪያ የሆኑት ካፒቴን ኢብራሂም ትራውሬ የሚመሯት ቡርኪና ፋሶ፣ ማሊና ኒጀር ናቸው። የጋራ ያሉትን መዝሙር ይፋ ያደረጉት እነዚሁ ሶስት የምዕራብ አፍሪካ ሀገራት ከኢኳስ ራሳቸውን ካገለሉ ወዲህ ሳልህ ስቴት የሚል የሶስትዮሽ ጥምረት ፈጥረዋል። ይሄው አዲሱ የጋራ መዝሙር የሶስቱ ሀገራት የጋራ ታሪካቸውንና እሴታቸውን የሚያጎላ እንዲሁም የጋራ ምኞቶቻቸውንም ከፍ የሚያደርግ እንደሆነ ነው የተሰማው። ማሊ ኒጀርና ቡርኪና ፋሶ ቀድመው በአባልነት ከነበሩበት የምዕራብ አፍሪካ የኢኮኖሚ ትብብር ኤኳስ የተለዩት ከህብረቱ ያጎደልነው ነገር እንጂ ያገኘነው ነገር የለም በሚል ነው። ሀገራቱን ወደ ትብብሩ ማዕቀፍ ለመመለስ ሲደረግ የነበረው ጥረት ሶስቱ ሀገራት የራሳ ቸውን አዲስ ጥምረት በመፍጠር ነበር የተጠናቀቀው። የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራውሬም በዚህ ወቅት ዓለም አቀፍ ሚዲያዎች ስማቸውን ደጋግመው የሚያነሷቸው ሰው ሆነው ዘልቋል። ፕሬዚዳንቱ ከተደጋጋሚ የግድያ ሙከራዎችም እንዳመለጡ ተደጋግሞ ተነግሯል። እነዚሁ ሀገራት በቅርብ ጊዜያትም የጋራ ፓስፖርታቸውን ይፋ አድርገዋል። ይህ አዋዜ ልዩ ላልሰማችሁ ነው። 40% ታላቅ ቅናሽ በመሃል ሳር ቤት በ64200 ብር የካሬ ዋጋ ቴምር ፕሮፐርቲስ የመኖሪያ አፓርትመንት ቤቶችን እየሸጠ ይገኛል። አሊያም ደግሞ በ10% ቅድመ ክፍያ በትክለ ሃይማኖት ሊሴና አያት በተለያዩ የካሬ አማራጮችና ዋጋ ይዞላችሁ መጥቷል። እንዲሁም በተጨማሪ በ9 ሺ ብር ቅድመ ክፍያ የንግድ ሱቆችን በመሃል ፓሳ እየሸጠ ይገኛል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ